ሰላም ሰላም ክቡራትና ክቡራን ተመልካች ሰላም ሰላም ብያለሁ። በያላችሁበት ያረምዳርች አወዱ ሰላማችሁ። ዛሬ እንግዲህ ገጠር አሳጊን ባላችሁት መሰረት ገጠር መጥቼ እንደዚህ በምታይ በገጠር ልብስ ተውቤ መጥቻ አለ ማለት ነው። ቤት ነው ያብረ ላይክ ላይክ እያደረጋችሁ ማለት ነው ላይክ

ማሽላው ግን፣ እስኪ ና ከተማ ምላበል ማሽላ አይኖርም። ማሽላው በጣም ያምራል። ይህን ይመስላል። አብራችሁኝ አብራችሁ ተከተሉኝ፣ ማለት ነው። ልጁ ሄደና ጠባቂ ናቸው ብሎ ።

ውጣ ውጣ አንተ አባ እሺ፣ ውጣ አንተ ማለት ነው። ይ እንት እየቆጠረ እ ቤተሰብ እዛ አሁን የማስጎበኛችሁ እንግዲህ ይኸው በገጠር ባህል ልብስ ተውብ ያለኸው ተውብ አምሮብኛል ማለት ነው። በጣም ነው የሚያምረው የገጠር ባህል ትንሽ እራቅ የልጅነቴ ምናምን ነው። እናንተም እየተጠብቅ ነው ማለት ነው። ተከተለኝ እና እንግዲህ ዛሬ ማሽላው ውስጥ ነው የማሳያችሁ። ማሽላው እንግዲህ ወፍ እየተጠበቀ ነው እና ጠጋ በላሳያቸው እስኪ፣ ቆይ ጠጋ በላሳያቸው። ይሄ ማሽላው ማለት ነው። ይኸው አሽቷል። ማሽላ ነው። ይሄ ነጮ ማሽላ ነው። ይሄ እም ወተት ወተት ነው የሚለው። ና ማሽላው፣ ተከተለ። እንግዲህ ዛሬ ገጠር አሳይን ባላችሁ መሰረት ይሄ በገጠር ድስተው ቢ እያሳየኋችሁ ነው ማለት ነው። ይታከታል

እ አንተ እኔን ገንፎ አደረከኝ ማለት ነው። ቆይ አገኝሃለሁ። ጉርፈላ ጉርፈላ ገንፎ ዛፍ ላይ ወጣ፣ እንደዛ ነው ያልከው። ቆይ እንገናኛለን። እንዴት አደግ መኮንን

ያው ግን አንዳንዴ ደስ ይላል በጣም ያው ቤተሰብ ያው ነው እንደምታዩ፣ ማሽላው በጣም ደስ ይላል፣ ያምራል። እንግዲህ በዚሁ መልኩ ነው። ገጠር ይጅ እና አሳይ እና አላችሁ፣ በዚህ መልኩ እያሳየኋችሁ ነው ማለት ነው። ማሽላ በጣም ነው ደስ የሚለውን። እንጃ ብቻ እስኪ ወደ ውስጥ ነገር አለ። ወደ እንዴ እሺ፣ ነው የሚታየው ነው ማዳበር ያለውን በጭጨት ማለት ነው። በጣም ደስ ይላል፣ ያምራል። በጣም ነው ደስ የሚለው ተከተለኝ። እ እንዴት ትሳያለች እዙ ትንሽ ለመታየት ተበድላል። ብቻ ያው ትንሽ ይከብዳል ማለት ነው እጅጋ ለመታየት ማለት ነው። ማሽላው በጣም ነው የሚያምረው። እንግዲህ ለዚህማ ያው በደንብ ላይ ሰብስክራይብ እያደረጋችሁ ሰብስክራይብ ሼር በማድረግ ላይ በማድረግ ቤተሰብ ይሁኑ። ያው እንግዲህ ደስ የሚል ነው የማሳያችሁ። በጣም ውብ የሆነ ሀገራችንን እያስጎበኝኋችሁ ሁሉን አዝመራውን እያሳየኋችሁ ነው፣ ትዝታ ለትዝታችሁ። በጣም ይቅርታ ግን ማለት ነው አንዳንዴ ነው። ለምን ለምን ነው ማለት ነው ማለት ነው ለቡጣይ ነው ለዛሬ ይሆን ለዛሬ የደወለኝና፣ አሁን እንዲህ ሲያምር፣ በእናትህ ምኑ ሲያምር። እሺ፣ እንደሱ ሆኜ ረበስ ነዋ። ጋይስዬ ያው እንግዲህ እንደምታወት ነው። ሁሉ ምናምን ማሽላው እንደዚህ ነው። ይህ በጭጨት እንግዲህ በጭጨት የዳበረ እንደው በማዳበሪያ ሳይሆን በጣም ይዟል ማለት ነው። በጣም ነው ደስ ይለው። ፈጣሪ ልክ ያደርሰው። ያው እንግዲህ ልክ መካ ድርሰው የፋበት ይሄ እግዚአብሔር አብላት። በጣም ደስ ይላል። እንደምታወት በጣም ነው ደስ የሚለው። ሀገራችን እንግዲህ በዚህ መልኩ ነው ያው በተለያዩ ቦታ ደር ድርቅ ሊኖር ይችላል። በእኛ ሀገር ደግሞ እንደዚህ አረንጓዴና አረንጓዴ በአረንጓዴ እህሉ አሽቶ አሁን ከአሁን በኋላ እንግዲህ የረሃብ የሚባል የለም። በዚ የሚርበውን ካለ ይሄ ሸቱ ይደርሳል። ይኸው ጭቅጭቅ ነው። አንዳንዱ ቦታም ሸቷል። የሸተሸተውን ያው ወፎች ትንሽ አጥቅተውታል ማለት ነው። ይህንን ይመስላል። በጣም ደስ ይላል። እና ይህን ይመስላል። አቁሙና ቆይ ይህ እንትን ልንከው። አቁሙና ደግሞ እኮ ሳንሰኝ እዚህ ጋር